ጋር ተማሪዎች ዛሬ መስያን ዛሬ የምንማረው ስለ ፍሬ ነው። ሰላም ሰላም ነው። ያ ቤኔዘር ቤት ነው? አዎ አባቱ ነኝ። እንደው ስለፈጠረ ፈጣሪ እንደው ይገሽናን እንዴ? አንተ ምን አንተ ምንድን ነው? ሚስት ሞታ ከድንኳን ስር ትሸናለ። አልገባችሁም እኮ እናንተ ምንድን አዝኖ ያለቀሰኩ አዝኖ ነው እንዴ? ማይዙ ፈጣሪ ያጽና። ፈጣሪ አጽናችሁ፣ ፈጣሪ አጽናችሁ፣ በርታ። ድፍን ምስር ያለሽ ድፍን ነፈዝ። አሁን እናቱ እንዲሁም ጫቅጣቃነሽ ነው

እኔ ላሌሳ አራጋ አራገ ወልድ ሐጉስ ነኝ። ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ። አንድ ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በአምስት ሚሊዮን አምስት መቶ ሺህ ሲደመርና ተደምሩት አስመርቀናል። ከቀጥታ ስርጭታችን ጋር ሄለው ሄለው፣ ዳዊት ጦርፋ እሱ ይዞላችሁ ይቀርባል ወደ ፕሮግራም። ጤና ይስጥልኝ፣ እንዴት ኖት? አዎ ወንድማችን እንዳለው ነው በአንድ ሚሊዮን ዘጠኝ መቶ አርባ ስድስት ሜዳ ላይ ያረፈውን አስፋልታችን አንድ ሜትር ማይምሮን ነው አስመርቀናል። ዛሬ ደስ የሚለው ነገር

በነገራችን ላይ ሌላ አስደሳች ዜና አለ። በኤምፔሳ ካሽ ጓ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ሲያደርጉ 10% ቦነስ ያገኛሉ። በኤምፔሳ የመብራት ክፍያችንን እንክፈል። እንዲሁም የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጣችሁ የኤምፔሳን ኦፊሻል የቲክቶክ አካውንት ፎሎ ማድረግ እንዳይረሱ። እንኳን ደሳላችሁ ያሉት በጥይት ኮሪሳ ትኝታች ለምን? እንዴ ሪዮን ስንት ብሌም ብራ ያወጣም ብሎ ብሎ ወሰቹ ብነው አሉ። በቃ ባስኬትቦል እናረጋላችሁ።

ስንት አመት ነው? አሁን ሀያ ለም ነው። አረ እባክህ ለምኛ ጋር ስራ ተጀምረው ወጣት ማህበር አላችሁ? ወጣት ማህበር አለን። ባለቤቴ እንዴት ሆነች? እንኳን ደስ አለህ። በሰላም መንታ ተገላግላለች። በሰላም አረን እኔ አራት አዎ ሶስቴ እኔ አራት ነው የወጣው። ደውለህ ወደ አንተ እየመጣሁ የነበረው ልጆቹ ልገረዛቸው አስቤ መርፌ ሰውጋቸው አማራጭ አባትዬውን ማለት ፒን መወጋት

ሰላም። ነው ያ ቤኔዘር ቤት ነው? አዎ፣ አባቱ ነኝ። ስለፈጠረ ፈጣሪ በተደጋጋሚ ወላጅ አምጣልኩት እና አሁን አላመጣ ሲለኝ ራሴ በእግሬ መጣሁ። የማ የእኔ ልጅ? አዎ፣ ስለፈጠረ ትምህርት ቤት መምህር አይቀር ተማሪ አይቀር አሊቁሩ እያሉኝ፣ እኔ ሳይኮ ተነክቻለሁ። ቁልቁል መደመር አልችልም ማትስ መምህር ነኝ። ይሄኔ ልጅ ነው አስተማሪው እና አሊቁሩ የሚለው ተማሪዎች ዛሬ ዛሬ የምንማረው ስለ ፍሬ ነው።

እሺ፣ እሺ መጣሁሽ ብሎ ማታ ስመጣ አፍ እንደባበስክ ያስታውቃል፣ ፊት እርጥብ እንዳላወስክ

የታወቅሽው ሀገሩንም ታውቂዋለሽ። አራ ነው ራሱ ያፈሳል፣ እሱ አራው ያፈሳል። ተካሱ ግን ነው በእናታችሁ፣ እኔ ራሱ በጣም ገርሞኛለሁ። እኔ የፈለገው ነገር ብዬ መንገድ ላይ አላረኝ ነገር ሰው በሰማይ ፕሌን የምታበር የሚባለው ለምን ፕሮድካስት ሰው ከመሬት ተነስቶ ፕሮድካስት እየከፈተ እና እንጀምር እንጀምር ይጀምር። ደረ ደረ ደረ ደረ ሰላም፣ ሰላም። ይሄ ዊ ዶንት ጊቭ አ ሺት ብሮድካስት ነው። እና የመጀመሪያ ያነሳችሁ ምን ስለ ቲቪ ማስታወቂያ ላይ የቲቪ ማስታወቂያ ላይ የዳይፐር ማስታወቂያ አይታችሁ ከሆነ ህፃናቶቹ ራቁታቸውን ሆነው ዳይፐር እያለበሷቸው ምናምን፣ አዎ እንዲ ገላቸው እየታየ ምናምን፣ ቂጣቸውን በዳይፐር ትሸፍኑላቸው ምን ማለት ነው? አንዴ ሰለብሰው ማየት አልፈልግም እንዴ? አንተ ዘንድ እንጂ ብዙ ሰው እያየ ነው። የሞዴስ ማስታወቂያ አሁን፣ ሞዴሏ እየሮጠች ነው የምናየው ቲቪ ላይ ልጁ ድንቆሮኑ ትልበሰው ትልበሰው ትልበ። ሰላም ተመልካቾቻችን፣ በቴክኒክ ችግር ተቋርጦብን ነበር። አሁን ተመልሰናል። አዳማጭ መስመር ላይ ገብቷል። ሄሎ፣ ያንስተልኝ አቶ ቢለው ነው። ሱሪ ባትመልስልኝ እንዴ እንጂ ሁለት ወር ዝም ስለ ራስህ መሰለህ እንዴ? ሳሚ ራሱ ላይ ነው በቁጥር የደወልኩልህ እንዴ? ፕሮግራም አለብኝ። ሄሎ ሄሎ ቡቤ አያቴ፣ ሬዲዮ ጣቢያ ከፈታችሁ እንዴ? አዎ አያቴ ፕሮድካስት ነው። አዎ ከፈተ። ጎበዝ ልጅ ይበርቱልኝ፣ በርቱልኝ ጎበዞች። እናመሰግናለን አያቴ፣ እናመሰግናለን። በዛውም እናትህን እምትልልኝ ላይ ሰፈር ሀዘን ስላለ በጊዜ እኔ ካርታ እንጫወታለን እሱን በስልክ ብትነግሪያት አይሻልም? ብዙ ሰው እያየ ነው። በዛው ላይ ሰፈር ስትወጪ ቤቲንግ ቤት ሄደሽ ሁለት ኦል ቆርጭልኝ፣ እበላት አንዱ ቼልሲ አልገባሽ መሰለኝ። እዛው ቤት ግቤታ ፊልም ቤት አለ እና አስፓርታ ከሲዝን ዋለ። ሄሎ ሄሎ፣ ተንስተሊ ዝም ብሎ ይደበድበኛል። እሺ እኔ

ሄሎ ሄሎ፣ ዋይፋይ ተበላሽቶ ቢይን ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛች? አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምትጠይቀኝ? አ ተ ጥምብ ነገር ነው እንዴ! ምን አይነት ወሬ ነው የምታወራው? አዎ ተበላሽቶ ነው አትልም ጀዝባ። እሺ አትሳደብ። አዎ ተበላሽቶ ቢይን፣ እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ልክ ነው የምነግርህ ክብረ ቢስት። ምን ያ ያ የፈለከውን እስክታገኝ ወሬን አታሳምርም ወይ? ኮምፒውተር ሳይንስ አጥናና ራስህ ስራው ካል ከአንተ ስለምሻል እኮ ነው እዚህ የአንተን ችግር ልፈት የተቀመጥኩት። እንደ መጣልህ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም? አባትህ አንተን በሚያናግር መልኩ ሰው ታወራለህ እንዴ? ጀዝባ በቃ አንተ ያለ ፍቅር ተጥለ ስላደግ ሁሉም ሰው እንዳንተ ነው ማለት ነው። ይህ ሰውን ተናጋሪ ያደርጋል። ከንቱ ምን አይነት መብራት ነው የሚበረው? እሺ አሁን ራውተሩ ገመዱ ተልጧል። እሱ ነው መሰለኝ። ያልተጠየከውን አትመልስ ያልተጠየቁ ራውተር ነው ገመርኔት ነው እየተለቃቀሙ እየደወሉ እዚህ ስራ መስራት፣ አንድ ስልክ ለአንድ ደቂቃ ምናምን ይፈጃል። በዛ በእናንተ ምክንያት ድንቁርቁር ነው በቃ። ኧረ ቲቪው ቲቪው ድምጹ እየሰራ አይደለም። ኧረ ከፈለግሽ አንድ ሺህ ብር እንሂድ። አይሰራም ብዬሽ ነው። አይ አይ አይ አይ አይደለም። ይሄ ላፕቶፕ ይሄ ላፕቶፕ እኮ ተበላሽቷል። አዎ ማንም ይጠቀምበት አይደለም፣ እየተጠቀምኩበት ነው። የሰራም ኧረ ቆይቷል። ከተጠቀምሽበት ከፈለግሽ ከተጠቀምሽበት አራት ወር ሞልቶሻል ብዬሽ። አምስት መቶ ብር እንሂድ። ናቲኮ ማሰሶ መባል የምራሽ እንዳይገባል

አንተ ወዲህ ለምን አታራምቆ? ይከዚህ ሁሉንም ተናፈጥኩ። እንበላን ለማኝ ማን ነው? ለማኝ ማን ነው? ለማኝ አንካካም። ኧረ ተው እናንተ ማን ነው?